የሰላም ሎ ቢሌንዬ፣ እንዴት ነሽ? እናንተ ጨዋ ናችሁ። ሰላም ናቸው ወይ ቤተሰቦች? መከላከያ ቆርጧል ቢለው አለ ማየት ከቻልሽ መጀመሪያ ሰው ሁኚ። ሴተኛ ዳሪ ይሄ ነው የምታውቁት እናንተ። ሴተኛ ዳሪ፣ ሽርሙጥና፣ ብልግና፣ የሰውም ስም ማጥፋት፣ ስም ማውጣት። ሌላ ታሪክ የላችሁም። ሽለላ ፉከራ ሌላ ታሪክ የላችሁም። በዚህ ምድር ላይ ታሪክ አታስቀምጡም። ታሪክ የላችሁም። ታሪክ የላችሁም። በፉከራና በሽለላ የምትኖሩ ብሔረሰቦች ናቸው። እውነታው ይሄ ነው። እውነታውን ቁጭ ብለዋጠው እያንዳንደ አሽቃባጭ አዲስ አበባ ልትመጪ ነው ወይ? አዎ ልመጣ ነው። እንዴት አላሽቀብጥም? ሀገሬ ልገባ ስለሆነ ለመንግስት አሽቀብጣለሁ። እና እናንተ ላሽቀብጥም እንዴ? ለተራ መንደሬ፣ ለተራ ዘራፊ ወንበዴ ላሽቀብጥ? አላሽቀብጥም። ለመንግስቴ ነው የማሽቀብጠው። መንግስቴ አሽቀብጥለታለሁ። ይቀልዳል እንደ እበዱ እበዱ ዛሬ እበዱ በቃ ማበዳቸው ነው። አጋድሜ ነው ማርድሽ መቼ አር ዛሬ እናድርገው፣ ቀጠሮ እንያዝ። መግድዬ እንዴት ንሽ የኔ ፍቅር ሙናዬ፣ ቆይ ሞዴሬተር ልስጥሽ። ሰጥቼሻለሁ ሞዴሬተር መጣ፣ መጣ ሰንብታ ስፈልጋት ቀንና ማታ። ምን ነው አለቀሽ? እኔ ቆንጆ፣ ምንም አይ፣ እሺ አይተንሻል። ጅብ ፊት፣ ልጆችሽ ቡሽቲ ናቸው። ይሄንን ነው የምትችሉት እናንተ አስጸያፊ ማህበረሰቦች። ካፋችሁ የሚወጣ ቆሻሻ፣ ማንነታችሁ ቆሻሻ ቆሻሻ ናችሁ እኮ ቆሻሾች። የልጅን መትነኩ በልጅ ልጆችሽ በሞት ያሳጣሻልሽኝ። ያንቺ ዘርማን ዘርሽን በሞት ከዚህ ዓለም ያጥፋልሽ። የእናንተን ዘርማን ዘር ያጥፋው ቅዱስ ገብርኤል። ዘርማን ዘርሽን ይጨርሳቸው። እኔ ሮፕ ላይ ቁጭ ብዬ እኔ ሮፕ ላይ ቁጭ ብዬ ያንቺ ዘሮች ይለቁ የልጆቼን ጦስ ይዘው። አንቺ ጦሰኛ እከክ በግድ አውሩ በግድ በግድ አውሩ ብለው በግድ በቃ ከዛ ልጅ ይነካሉ። አረ ስራ አለኝ። ከሰዓት ነው የምገባው፣ አስራ ስድስት ሰዓት ነው የምገባው ስራ ዛሬ። እንዲህ ምን አይነት ፍጥረት ናችሁ? ከየት ነው የመጣችሁት? ዲቃላ ልጆችሽን ቆዳቸው ይገፈፋል ይለኛል። ልትገፉ ስትሄዱማ አየናቸው እኮ ጦታቸው እየተቆረጣችሁ ትመጣላችሁ? ልትገፉ ልትዘርፉ ስትሄዱ ተቀጥቅጣችሁ ትመለሳላችሁ። ልትዘርፉ ስትሄዱ ተቀጥቅጣችሁ ትመለሳላችሁ። እከኮች ሌባ ውላ ሌባ ጭበርባሪ ውላ። እንዴ በልጆቼ ደግሞ የልጆቼን ጦስ ይዛችሁ ሄዱ። ኦሮምኛ ዘፈን ፎርኬ አራት ኪሎ በሱ ነው ሙዚቃ የምለቅላቸው። አሁን አራት ኪሎ የሚለውን አራት ኪሎ ፋኖ ናፍቆታል። አራት ኪሎ ግን እናንተ ግን አራት ኪሎ መንገዱ ጠፍቷችሁ እንዳይሆን። እኔ ፋኖች መንገዱ ጠፍቷቸው ነው የአራት ኪሎ መንገድ ጠፍቷችኋል በተሳሳተ መንገድ እየሄዳቸው ካልሆነ በስተቀር እኔ አራት ኪሎ እርቋቸው አይመስለኝም። ጋይስ ናቢ ተቀጠቀሙ። ጂፔስ ጂፔስ መጠቀም አለባቸው። እናንተ ደደብ ያልተማራችሁ ማህበረሰቦች ጂፔስ ተጠቀሙ። እንዲ እኔም ማልተዋቸው መቀጠቅጣቸዋለሁ እስከ መፈጠራቸው ማርያምን እኔም ቅጥቅጥ ነው መልሼ ሆ ታዲያ ማን ተሰድቦ የማን ልጅ ተሰድቦ ማን ይቀራል? ኧረ ፋኖ የሚባሉ ዱርዬዎች እንዴ! ፋኖ እኮ ዱርዬ እኮ ነው እኮ። ፋኖ ሌባ፣ ፋኖ ዱርዬ፣ ፋኖ ገዳይ፣ ፋኖ ስም አጥፊ፣ ፋኖ ቀማኛ ይሄ ናችሁ እኮ ሌላ ምን ታሪክ አላችሁ? የልጅ ልጆች የምታዋርዱ ያላደጉ ህፃኖችን የምትገለብጡ ሌላ ታሪክ የላችሁም እኮ። ሌላ ታሪክ ካላችሁ እኔ ልገደል። ታሪክ የላችሁም። ሽለላ፣ ፉከራ፣ ከዛም አልፎ መዝረፍ፣ ጎፈንድሚ ይሄ ናችሁ። ስድብ፣ አካውንት ማዘጋት ይሄ ነው እናንተ። ሌላ ምንም ነገር የላችሁም። ሌላ ምንም ታሪክ የላችሁም በዚህ ምድር ላይ። እከክ አማርኛ የሚችል ሁሉም አማራ አይደለም። ማራይቴ እና ይህ ሁሉ የሚሰድበኝ ታዲያ ኦሮሞ ናቸው ወይስ ተጋሩ ናቸው? ንገሪኝ እስኪ። በአማርኛ ግጥም እያደረጉ የሚሰድቡኝ እነማን ናቸው? ኧረ ተውኝ። በጠዋቱ ቁርሴን አልበላሁም። ምን አረኳቸው ምን አረኳቸው አሁን? ኢፍ ዩ ፎሎ ዋት ፒፕል ራይት ፎር ዩ ኦን ዘ ኮመንት ማይ ዴር ዩ ሉዝ ዩር ሄድ ፎር ጌት ዘም ኦኬ። ሳሮን ሀዋር ዩ ማይ ዴር፣ እንዴት ነሽ? እሺ ተውኩኝ ኩኝ እኮ አይምኩኝ እንጂ ልጆቼን እኮ እየተሳደቡ እኮ ነው። ማርያምን እኔን ትተው ልጆቼን እንዴ ልጆቼን የሚነካ ካለ አጥረገርጋለሁ አይደለም ብሄር እንደ ሀገር ደረጃ ነው የምሰድባችሁ አይደለም ብሄር ሀገር የምሰድባለሁ በልጆች የመጣ እኔ ቀልድ አላውቅም ያማቸኋል እንዴ ስንት ዋጋ የከፈልኩባቸው ልጆቼ እኮ ናቸው ስንት ዋጋ እኮ በልጆች የከፈልኩባቸው ማንም እየመጣ እዚህ እንዲሰድባቸው አልፈልግም የማንም ማጅራት መቺና ሌባ እንደ ማንነታችሁን ማንነት ቀማችሁን ሁለ ነገራችን ቀማችሁ አሁን ደግሞ ምን ፈልጋችሁ ነው ከኔ ሀይ ሜላት የኔ ቆንጆ እንዴት ነሽ ይውድ ና የስሙዚ ልጆችሽን ሚነኩ ሊያቀሳስሩሽ ነው ማረ ተይ ዛሬ ስራ አለ ዞዬ የኔ ቆንጆ እሄዳለሁ ከሰዓት ነው የምወጣው እኔ ልጆቼን ካነኩ ምን በወጣይ ብዬ የምሳደበው አንዳንዴ ሊያመልጠኝ ይችላል፣ ግን ልጆች ዲፕ እንደዚህ መተን እናርዳለን መተን እንገፋለን ቡሽቲ ናቸው ምናምን። ኧረ ይደብራል። ማርያምን ሙዚቃ የለኝም። ቦክሴ ተበላሽቷል። ቴሌቪዥኑ ደግሞ እዛ ጋር ነው ያለው፣ አይሰማም። የኔ ቆንጆ ኖባዲ ካን ዱ በስማም እንግሊዝኛ ማንበብ ቻልኩኝ፣ እንግሊዝኛ ማንበብ ቻልኩኝ። ዛሬ ተመስገን፣ ተመስገን፣ ተመስገን። አራት ኪሎ ያሉትን ሰማሽ ወይ? ኢትዮ አሎ ግንዛው ሲል ጌማት ጌማ አልጫወትም። ስራ ጀምር ያለው እና ሰርች ብሩን ሳመጣው ህዝቡ እንዴት ብሩን ሰርቶ እንደሚያመጣው ገባኝና ህዝቡ አሳዝኖኝ ነው የተውኩት። እመቤቴን እንደ ህዝቡ ለካ እየተጋጠ ነው ምናም ብዬ ተውኩት። ህግ ያለበት ሀገር ነው ያለሽ ማንንም መድረግ አይችልም። ኧረ ዝም ብለው ናቸው እነዚህ ቱሪናፋዎች። ስንት ዓመታቸው ከገደሉኝ እኔን፣ ስንት ዓመታቸው ከገደሉኝ። እሺ ኪዩና የኔ ቆንጆ ስንት ዓመታችሁ እኮ ማርያምን። ያለው ይሰጣል። ኧረ ኖ ይቅርብኝ። ማርያምን ጌም እንኳን ይቅርብኝ። አብሰሲ ኳይት ኳይት ብላኛለች። ሳሮም ኦኬ አይ ዊል ሙዚቃ ክፈቺ። ቴሌቪዥን ይዛጋ። ሩቅ ነው ያለው። ጋይስ ቴሌቪዥን ሩቅ ነው፣ አይሰማም ቦክሴ ደግሞ ተበላሸ ባለፈው። አሁን አዲስ ገዛለሁ እስኪ ወጥቼ ዛሬ። ፍርዬ ወፌ ቆመች ስትረግጠሽ ነበረ አይጭ ወፌ ቆመች። አሁን ሰው ሆና ነው እኔን የምትረግጠኝ። እኔ አይመለከተኝም፣ የራሷ ጉዳይ። ማን ነው የሆነ ሪከርድ ላይ አይቻለሁ ተፖስቶ ይናየ ከዛ ኔኔ ያቀሳሱርኛል በኋላ እኔ የምሰደበው ኖ ሀይ ኪዊዬን ፍርዬ ስለ ሴክስ የሚችሉ ወንዶች ንገሪኝ። እኔ ምን አውቄ ሴክስ የሚችሉ ወንዶች አይቻሉ እኔ የዓለምን ወንድ አልሞከርኩም። ኔ ቆንጆ ሆ ኧረ ጉድ እኮ ነው። መቼ ሞከርኳቸው? ምን አርገሻት ነው? አረ እኔ ምንም አላረኳትም። ተዋት። እኔ አሁን ስለ እሷ አታውር። በእናታቸው አታውሩ ስለ እሷ። በእመቤቴ በገብርኤል ልዣቸዋለሁ። ቤታዩ የሚባል ስም አታንሱ። በሰልጀሪም ብትሏት ወፌ ቆመችም መስማት አልፈልግም። የራሷ ጉዳይ። እኔ በራሴ ሙድ ነው ፈታ ማለት የምፈልገው። ቆይ ጅጅክ ካለች ላስገባት ዊግ ነው። አዎ፣ ከቻይና ነው ያስመጣሁት። አዎ፣ ጅጂ ላስገባት ነው። ፍሬክ አትፍሬ። ያልፈራሁም፣ ፈርቻት አይደለም ግን መጣላት አልፈልግም። እንዴ እናንተ ደግሞ አካውንቴን ያዘጓት። እንዲቺ በስንት ወፌ ቆመች እያልኩኝ የቆመችው አካውንቴ፣ አካውንቴ ይዘጋብኛል? አፌን መካፈት አልችልም። እነሱ ባለ ቲፎዞ ናቸው። እኛ ቲፎዞ የለንም። የእኛ ቲፎዞ በኮመንት ነው። ጅጅጋ ግቢ አዎ፣ ላኩለት እኮ ቆይ፣ የታለች ጅጅ እኮ ወራሪ ወራሪ ፍሮም ወራሪው ነገሩ አልፈልግም። ጌም እንጫወት ትለኛለች። አሁን ብንገባ ጌም እንጫወት ስለም ይሄንን መርዝ ይህንን መርዝነቷን አወቅሽ። እኔ እኮ ከድሮ ነው የምንተዋወቀው እኮ ግን እኔ ስለ እሷ ማውራት አልፈልግም፣ ቢካውዝ አካውንቴን ነዋ የሚያዘጉብኝ። ፍርዬ ዳዊት ጽጌ ትገቢያለሽ? መቼ መቼ ነው ዳዊት ጽጌ ወይ ኮሜንታተሮች ትገርማላችሁ። መቀሳሰራችሁ፣ ወረኞች በስማምኮ ሊያነካኩኝ እኔ ንኩ። የሚያነካኩኝ ቦታ የለም ኮ ጅጅ ሉክ ፎር ዩ ቱ ፍርዬ፣ የቤታዩ በጎች ከባድ ናቸው በጣም። አካውንት እናዘጋለን ብለው ኮፒ ሊንክ ነው የሚያደርጉልሽ። በጣም መማራቸው የምታውቂው በዚህ ምክንያት ነው። በጎቹ ባሉበት በጣም ኮፒ ሊንክ አለ። እውነቴን ነው። ሪፖርት አድርጉ ሲባሉ ኮፒ ሊንክ ነው የሚያረጉት። ስለዚህ አይ ላቪት እወዳቸዋለሁ። ጅጅ፣ እኔ ማስገባት አልቻልኩም በሏት። እኔ ማስገባት አልቻልኩም ጅጅን ነገሩ ተዋት። ላኪላት እየጠየቀችሽ ነው። እምቢ አለኝ እኮ አንቺ፣ ዱርዬ! የዱርዬ ባንዲራ ያዥ፣ ቆይ ወጥቼ ልግባ።